ሰላም ጤና ይስጥልን። ሰላምታዬ ባላችሁበት ቦታ ይድረሳችሁ። ዛሬ ደግሞ በአዲስ ሀሳብ መጥቻለሁ። እስከ መጨረሻው ደስ እንደተከታተሉ መልእክቴ ነው። ያገባ ሰው፣ ያላገባም ሰው በትዳር ውስጥ ማወቅ ካለበት መሰረታዊ ነገሮች አራት የሆኑ አሉ። በትዳር ውስጥ ብቻ አይደለም፣ እነዚህን አራት ነገሮች ከትዳር ውጭም አንድ ሰው ልጅ በሕይወት ዘመኑ ቢያውቅ ከሰው ጋር በሰላምና በደስታ፣ በሰላምና በፍቅር፣ በሰላምና በጥበብ የመኖር እድሉ ከፍ ያለን። አንዳንድ ሰዎች ከብዙ አይነት ሰዎች ጋር መኖር ይችላሉ። አንዳንድ ሰዎች ከማን ጋር መኖር አይችሉም። አንዳንድ ሰዎች እንኳን ከሚወዱት ጋር ቀርቶ ከማይወዳቸውም ሰው ጋር በሰላም፣ በፍቅር፣ በጥበብ መኖር ይችላሉ። አንዳንድ ሰዎች ደግሞ እንኳን ከማይወዳቸው ሰው ጋር ከሚወዳቸው ሰው ጋር መኖር አይችልም። ያ ምንድነው ከሰው ጋራ የመኖር ጥበብን የላቸውም። ከሰው ጋራ የመኖር ጥበብ ከሌለ ደግሞ ራሱን የቻለ መሰረታዊ ችግር ነው። በተለይ ራስ ጋር የሚያመጣውና በትዳር ውስጥ በተለይ ባልም ለሚስትም ፍቅረኛም ያላቸው መጠቀም ያለባቸው አራት ነገር አለ ብዬ አስባለሁ። ይህም በተደጋጋሚ ብዙ ጊዜ ነገርያቸዋለሁ። ነገር ግን አንዳንድ ጊዜ የምንሰማውን እውቀት እንዳራሱ ስንሰማው ውስጣችን የመስረጽ አቅም አለው። የሰማኸውን ትናንትና ዛሬ እንደ አዲስ ስትሰማው ውስጥ የመስረጽ አቅም አለው። የመጀመሪያው ነገር ታዲያ ምንድን ነው? ትዕግስት ነው። አግብታችሁም ሆኑ ሳታግቡም በትዳር ኑሩ እዚህ ምድር ላይ ስትኖሩ መሰረታዊ በተለይ በዚህ ዘመን ከሚያስፈልጋችሁ ከእናንተ ጋር እድሜ ልክ ከሚኖር ትልቅ ሀብት አንዱ ትዕግስት ነው። በጣም የምወደው እንግዲህ ከዚህ በፊት የነገርኳችሁ በሜዲቴሽን የምትታወቀው ድመት አንድ ቦታ ላይ እንዲህ ብላ በተመስጦ ትታወቃለች። እና ድመት በትዕግስቷ የአይጥን እልህ ታስጨርሳለች። ትዕግስተኛ ሰዎች የእልህኛ ሰዎችን እልሃቸውን ያስጨርሳሉ በምናቸው በትዕግስታቸው ሚስትም ትሁን ባልም ሁን የትኛውም ሰው አንድ ሀብት ካለው እሱም ምንድን የምን ሀብት ካለው ትዕግስትን፣ የመታገስን ሀብት ወይ ደሞ የመታገስን ጥበብ፣ በመከራ ውስጥ የመቆየት ጥበብ ይሉታል ትዕግስትን። በአስቸጋሪ ሁኔታ ላይ የመታገስ ችሎ የመቆየት በነገራችን ላይ ያው ገደብ የለውም ወይ? ብዙ ጊዜ እንደዚህ አይነት ጥያቄዎች ትዕግስት ገደብ የለውም፣ ገደብ አለው። ገደቡ ግን አንተ ያልከው ብቻ አይደለም። አንዳንድ ጊዜ ራሱ የነገሩ መጨረሻ አንተ ደከመኝ ብለህ መጨረሻ የምትለው መንገድ አለ። ራሱ ደግሞ የመንገዱ መጨረሻ ደግመዋል። የሆነን ሰው እስከ ጥግ ድረስ ትታገሰዋል። የሆነን ሰው እስከ ጥግ ድረስ ትታገሸዋለሽ። እስከ ጥግ ድረስ መታገስሽ በጣም የሚገርም የሚገርም የሚገርም ሰላም የሚሰጠው ለሰውየው አይደለም፣ ለአንቺ ነው። በነገራችን ላይ ምንም ነገር የሚጠቅመው ለባለቤቱ ነው የሚባለው፣ ለዛ ነው። ስለዚህ በጣም የምትታገዝሽ ሴት ከሆንሽ፣ በጣም የምትታገስ ወንድ ከሆንክ በአንተ ትዕግስት የእሷን እልህ ልታስጨርሳት ትችላለህ። እኔ ምን አይነት ወንዶች ያውቃለሁ መሰላችሁ? ሚስቶቻቸው በጣም ሀይለኛ፣ በጣም አግሬሲቭ፣ በጣም ልነግራችሁ ከምችለው በላይ። አሁን በቅርብ እንኳን በዚህ በ2017 ጥምቀት ወደዚህ የመጣ አንድ ካስተማሬ ሚስትየው የምታደርገውን ነገር ብትሰሙ የትኛው ወንድ ይህን ይታገሳል ትላላችሁ። ግን እልኋን ያስጨርሳት፣ በምኑ? በትዕግስቱ። በጣም ታመሻለች። ነጻነቴን አትንፈገኝ ትላለች። እግዚአብሔር ይስጣችሁ እንጂ የተባረከውን ሰው ትዕግስታችሁን የሚፈታተኑ ሰዎች አሉ። በቃ ሰውነታችሁን የሚፈታተኑ ሰዎች እቺ ሴት በቃ ሰውነቱን ወንድነቱን የተፈታተነችው ማታ አልመሸም ወይ ስል ልትቆጣጠር የፈልገ ነው። ለምንድነው ማተወኝ ከጓደኞች ጋር እንጂ እንዳረግ ለምንድነው ማታረገ ለምንድነው ቀኔን የምትረብሸው ትለዋለች። እና ከታች ጀምሮ እሷ ትታወቃለች። በጣም ኃይለኛ በጣም አግሬሲቭ በጣም ተናጋሪ ሴት እንደሆነ ትታወቃለች። እና አጋጣሚ እግዚአብሔር ደግሞ ደግ ነው፣ በጣም የሚችል የሚሸከም ሰው ላይ ጣላት። መኪና ግዛልኝ አለች እና መኪናውን ገዝቶላት የምትፈልገው መኪና ገዝቶላት መኪና ውስጥ ቁጭ ከዋለች በኋላ ምን ብትል ጥሩ ነው? ውይ ይሄ መኪና እንደተወራለት አይደለም። አስራ ምናምን ሚሊዮን ብር አውጥቶ ከዛ ከዚህ ብሎ ተቸጋግሮ ጓደኞቹን አስቸግሮ መኪናውን ገዝቶ መኪናውን ከገዛ በኋላ መኪና ውስጥ ተቀምጣ እሱ ባለበት እኮ ነው፣ ውይ ይሄ መኪና እንደተወራለት አይደለም። አሁን እናንተ ጤነኝነት ነው ትላላችሁ? አሁን ልክ ነኝ ትላላችሁ? የጎደላት ነገር አሁን እኮ ሰው ነገራች ላይ ርስ የጎደላት ነገር፣ ጤነኛም ላትሆን ትችላለች ልትሆንም ትችላለች። እና በዚህ ደረጃ ባለቤቷን ስት ምግብ እንዲህ ኩሽና ገብታ ነገር ሰርታ በቃ የሆነ አልፎ አልፎ ካልሆነ ነበር ስራዬ ብላ ባለቤቷን ልብሱን አጥባ ትሪት አድርጋ፣ ሴክስ አይታሰብም። ከፈለገች ታደርጋለች። ከፈለገች እያረገም ቢሆን ኖ በቃ ነው በቃ ሰለችኝ፣ ህመም እየተሰማኝ ነው፣ ኮንፈርት አልተሰማኝ ልትል ትችላለች። ለዛ ሰው ደስታ፣ ለዛ ሰው ስሜት፣ አይምሮ ጉዳዩ አይደለም። እና እንደዚህ ሰው ይታገሳል እንደ እስከምትሉ እስከ ጥግ ድረስ ነው የታገሰ። የጥጉ መጨረሻ ግን ምን ሆነ? አንድ ጊዜ አደረች እና ይሄን ነገር ልታገሰው አልችልም ተጠንቀቂ አላት። ከዛ በኋላ የእልህዋ ብዛት በ15 ቀን ሆነ፣ ድጋሚ አደረች እና በሶስተኛው ልክ ስታድር አቆም፣ በቃ ያንን ትዳር አቆመ። ልጆቼን ማገዝ የሚገባኝን አገዛለሁ። ብር ወይ ደሞ ፋብሪካውን ወይ ደሞ ፎቅ የፈለገችውን ትውሰድ። በታሪክ ግን በህይወት እያለሁ ድጋሚ ይህችን ሴት አይኗን ማየት አልፈልግም፣ አብሬ መኖር አልፈልግም። ሄዶ ሄዶ ሄዶ የሆነ በቃ የምትልበት ቦታ አለ። የምትሸከም ተሸከም ተሸከምነ፣ የሆነ ሰዓት ላይ እንትላለን እና እኔ አሁን እዚህ ወንድ ላይ ማን ይፈርድበታል? እኔ ትዳሩን መፍታቱ በቃ ማለቱ ልክ አይደለም ልትሉ ትችላላችሁ። እዚ ላይ ሀሳብ ካላችሁ ማስቀመጥ ትችላላችሁ። ግን እስከምን ልትሸከም ትችላለ ሰው? እንደፈለገ ተናግራ እንደፈለገ ጨዋ፣ በሴትም በኩል እንደዛ ሀገር ጊዜ ማቅጦ፣ ሀገር ጊዜ ውጪ አድሮ፣ ሀገር ጊዜ ገንዘብ አልሰጥ ብሎ ብር ደብቆ እንደፈለገ ሆኖ ተሳድቦ ተሸክማ ተሸክማ ተሸክማ ተሸክማ የሆነ ሰዓት ላይ እሱ ባልጠበቀው ሰዓት ላይ በቃኝ ያኔ አማካሪ ጋር ቢል፣ ሽማግሌ ጋር ቢል፣ የሃይማኖት አባት ቢል፣ ቢያስፈራራ፣ ምንም ቢል፣ በቃ ዜሮ። በቃ ሰዎች ትግስታቸው የሆነ ቦታ ይቆማሉ። ያው ምን ጥያቄ ያለ ነገር ግን እስከ ቦታው ድረስ መታገስ ሳይኖርብን ያለ ቦታው በቃኝ ምንል ከሆነ ያንን የታገስ ነን ሁሉ እናበላሻለን። እስከ ጥግ ድረስ ግን ልክ ድመቷ በትግስቷ የአይጥን እልህ እንደምታስጨርሰው የእሷን እልህ በትግስት አስጨርሳት። የእሱን እልህ በትግስትሽ አስጨርሽ። እስከዛ ጥግ ድረስ ከታገስሽ እስከዛ ጥግ ድረስ ከታገስክ እመነኝ፣ ከዛ በኋላ የምታደርገው ነገር ያን ያህል አእምሮ ላይ ቆጭ ይችላል። ስለዚህ በጣም ትልቁ ሀብት ከሰውም ጋራ ምንም ጋራ በሰላም በፍቅር መኖር ከፈለጋችሁ ትዕግስተኛ ሰዎች ሁኑ። እስከ ጥግ ድረስ ታገስ፣ እስከ ጥግ ድረስ ታገሽ። እመኚኝ፣ ለውጡን ቤትሽ ውስጥ፣ ለውጡን ትዳርሽ ላይ፣ ለውጡን ከፍቅረኛሽ ጋር ለውጡም በሕይወትች ታዩዋለች። በትዳር ረጅም ዓመት ለመቆየት ሚስጢሩ ምንድን ነው? ባለቤቴን ወደዋለሁ ግን የሞቀ ቤቴ የልበትን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም አልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄልተንፍ ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅ በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ። በዜሮ በ0977 450 ላይ ደውሉልን። ሁለተኛው ዝምታ ዝምታ በጣም መወዳት ቃላለች። አውርተህ አውርተህ አውርተህ አውርተህ ሲደክምህ በቃ ድንጋይ ላይ ውሃ ማብሰት ብቻ የሆንብህና የሆነ ሳተላይ ንግግርህን ፖስታ ቆም ታደረገዋል። ብዙ ጊዜ አውርተህ አውርተህ፣ ወይ ደግሞ ብዙ ጊዜ ተጨቃጭቃችሁ ተጨቃጭቃችሁ ለእናንተ ከዛ ከጭቅጭቅ ውጪ ህይወት የለም በቃ ህይወት ለእናንተ ያ ነው ለምሳሌ በጣም ሶሻል ሚዲያ ላይ ክሎዝ የሆነ ሰው ለሱ ህይወት ሶሻል ሚዲያ ነው በጣም ገንዘብ ማባረር ብቻ የሆነ ሰው በቃ ህይወት ለሱ ገንዘብ ማባረር ህይወት ለነሱ ስራ የሆነላቸው ሰዎች አሉ ህይወት ለነሱ ሚስትን መንከባከብ የሆነላቸው ሰዎች አሉ እንደየ ስጦታ ነው እንደየ ለመድከው ነገር ነው ጭቅጭቅ ከለመድክ ለአንተ ህይወት ጭቅጭቅ ነው ስድብ ከለመድክ ለአንተ ህይወት ስድብ ነው በቃ ጠዋትና ማታ የራስሽ ጉዳይ አምባገነን ይሄ ከሆነ የለመደብ ይሄ ከሆነ የለመደባችሁ ለአንቺ ህይወት እሱ ነው። ከሱ ውጭ ህይወት ያለ አይመስልሽ። ስለዚህ የለመድነው ነገር ህይወታችን እስኪሆን ድረስ ምንድን ነው፣ በተቻለ መጠን ከትግስቱ ቀጥሎ፣ አንዳንድ ሰው ዝም ይላል አውርቶ። ከአቅሙ በላይ ሲሆን ዝም ማለቱ ፍራቻ አይደለም ምናምን አይደለም። ቤቱን ሰላም ማድረግ የአንዱ ጥበብ ነው። ሁሉ ነገር ላይ ከተናገርክ የተናገርክ ቀን አትደመጥ። የተናገርክ ቀን እንድትደመጥ ከፈለግ ከአንዳንዱ ነገር ላይ ዝም በል። ብዙይ በለ በዚህ በለ በዚህ በለ፣ ወይ በዚህ በለሽ በዚህ በለሽ በዚህ በለሽ። ከአቅምሽ በላይ ከሆነ ዝም በይ። ከዛ ዝምታው ደግሞ መስራት ይጀምራል። ሁሌ መናገር ከሆነ ንግግሩ ዋጋ ያጣል። ከዛ ውጪ ደግሞ መቻል፣ ባልና ሚስቶች መካከል ከታት ከጥንት ጀምሮ መቻቻል የሚባል ነገር በጣም ትልቅ ሚስጥር ያለው ነገር፣ በቻልከው መጠን ነው። እሷም እየቻለች ያለው አንቺ ብቻ የተሸከምሽ አታስምስዩ፣ አንተ ብቻ የተሸከምከ አትታስምስሉ እሷም ተሸክማን የኖረችው አንተም ተሸክማት ነው ያለው። ስለዚህ አንተ እሷን መቻል ቤትህን ሰላም፣ ትዳርህን ሰላም ያደርገዋል። ወይ ምንም ጥያቄ የለ። ስለዚህ እስከ ጥግ ድረስ ቻለ። እሷ ራሱ ምንድነው እስከምትል ድረስ ምን አስበው ነው እስከምትል፣ እስከ ጥግ ድረስ ቻለ። እስከ ጥግ ድረስ ከቻልክ በኋላ የሆነ ሰዓት ላይ ኖ ካልክ እንኳን ያኔ ተቀባይነት ታገኛለህ፣ ተሰሚነት ታገኛለህ። ስለዚህ እስከ ጥግ ድረስ መታገስ፣ እስከሚገባ ጥግ ድረስ ታገስ። ያ ነገር በጣም ትልቅ ዋጋ ይሰጣል። የመጨረሻው ደግሞ ማለፍ ነው አንዳንድ ጊዜ እያየክ እንዳላየ ማታልፍ ከሆነ አይተዋል፣ ነገሩን እንዳላየኸው ማታልፍ ከሆነ አንቺም አይተሽዋል፣ ነገሩን እንዳላየሽ ማታልፊ ከሆነ ትንሽ ቤቱ ጤናማ የመሆን እድሉ አናሳል። እያዩ እንዳላዩ ማለፍ ትልቁ ደግሞ ሌላኛው የትዳር ጥበብ ነው። የትዳር ላይ ወይ ደግሞ በፍቅር ህይወት ላይ እያየህባት ቴክስት እያዩ እንዳላየ ሰው የሚያልፉ ሰዎች አሉ። ፕሊስ ይህን ነገር አስተካክል ብሎ እባክህን ይህን ነገር አስተካክል ብሎ እንዳላየ የሚያልፉ ሰዎች አሉ አይተው ይሄ ነገር የሆነ ነገር ያየው መስሎኛል፣ እባክን በትክክል እንዳዩ አይደለም እኮ እንዳላዩ እራሱ አስመስለው ማለት ነው። መጀመሪያ እንዳላዩ አልፈው ከዛ ሲደጋገም ፕሊስ ይሄን ነገር አስተካክሉ ብለው መጨረሻ ላይ ለዛ ጉዳይ ግን የማያዳግም እርምጃ ይወስዳል። ከዛ በኋላ ተሰሚነት፣ ተደማጭነት አለ። ስንበሳጭ ብዙ ጊዜ እንናገረ የምንናገረው ንግግር ደግሞ ቅስም የመስበር አቅም አለ። እሱ ይቅር ብትልም እንኳን ጠባሳው አቆጭ ብለዋል። እሱ ይቅር ቢልሽ እንኳን የተናገርሻቸው ንግግሮች እኔ አንድ ገጣሚ ምን ብለዋል የተሰማን የነገሩ ምን እንዲሰማቸው ምን አለ ሚስቶቻችን ሚስት በኖራቸው የነገሩን ከባድነት ሴቶቹ እንዲረዱት ምን አለ ሴቷ ሚስት በኖራት በኖራትና ነገር ኩርፊያ፣ ንትርክ፣ ጭቅጭቅ ምን ያህል እንደሚያም እሷ ሚስት ኖራት ባወቀች ምን አለ የሚል አንድ ገጣሚ የሆነ ግጥም ሲገጥም ሰምቸዋል። ብላክ ቦክስ ይባላል ፕሌን ውስጥ የሚቀመጥና አንዳንድ ጊዜ እንደዚህ አይነት ሳጥን ቤት ውስጥ ቢቀመጥ እሷም ራሷን ታያለች፣ እሱም ራሱ ነው ያለ። ስለዚህ በተቻላችሁ መጠን የሆነ ቦታ ላይ ዝም ደግሞ ማለት አውረታችሁ ከአቅም በላይ ከሆነ ዝም ማለት። ከዛ ቀጥሎ ደግሞ ብያቸዋለሁ ቅድም መቻል፣ አንተ እንደቻልካት እሷም ትችላለች፣ እሷ እንደቻለች አንተም ትችላለች። ከዛ ውጭ ደግሞ ትግስት እስከ ጥግ ድረስ የምትታገስ ከሆነ የምትችል ከሆነ ከዛ በኋላ አይተ እንዳላየ ደግሞ የምታልፍ ከሆነ መቻል፣ መታገስ፣ ዝም ማለትና ማለፍ ትዳሩን ሰላም ቤቱን ሰላም ሕይወቱን ሰላም፣ ወይ ደግሞ ከፍቅረኛችሁ ጋር በሰላም እንድትኖሩ፣ ወይ ደግሞ ስራ ቦታችሁ የትም ቦታ በሰላም እንድትኖሩ ከሚረዷችሁ ነገሮች አንዱ መቻል፣ ዝም ማለት፣ መታገስ፣ ማለፍ እነዚህ ነገሮች ገንዘብ ካረጋችሁ እመኑኝ ቤታችሁን ሰላም ትዳራችሁን ሰላም ታደርጉበታላችሁ። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳሬ መማከር፣ ቤቴን ሰላም ማድረግ ፈልጋለሁ ምትሉ ካላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በኦንላይን፣ በስልክ በአካል መማከር ትችላላችሁ። ለበለጠ መረጃ 0974 ላይ ደውሉ። አመሰግናለሁ።